አበሻ አቡ አበሻ አበሻ አበሻ የሚገባው አብዛኛው ሳውዲ ነው። አዎ አበሻ አበሻ አበሻ አብዛኛው ሳውዲ ነው። ዱባይ ግን አዎ ዱባይ አለ። እውነትሽን ነው። ሌላ ዜጋ ኧረ ናይጄሪያው የሚያገባሉኝ እዚህ ቤት ታሪክ ስንት ሰምተናል። ሱዳኒ፣ ናይጄሪያዊ ብዙ ብዙ። ሳውዲ ግን ሌላ ዜጋ ሰምተናል። አቀማዲ ግዳዩ ሌላ ዜጋ ያገባ አቡ ማርያም ነው። ምን በጣም ጎበዞች ናቸው። እዲ በጣም ነው። በቃ ምንም ነገር ቢሆን መማር አበሻ ነው፣ አበሻ ነው፣ አበሻ ነው። በቃ አበሻ ነው። እዚህ ግን ሳውዲዎች ግን እንደ እንዴት ነው፣ አሪፍ ናቸው ማለት ነው። ከዱባይ የፍቅር ታሪካቸው ሲጣፍጥ የሳውዲ ልክ ከሳውዲ የፍቅር ታሪክ ሲመጣ፣ ጋይስ አንድ ወር አልፈልግም ብዬ ተመቻችቼ ቆያ እንዲ ውሃ ላምጣ ምናምን ብዬ ዋተር ቦትሌን ውሃ ሞልቼ መጥቼ መስጪ እንዲ እንዳልኩ ነው። በጣም አፍቃሪ ናቸው። የፍቅር ታሪክ ለፍቅር የሚከፍሉት መስዋዕትነት ሴቶቹ፣ ወንዶቹ አይደሉም ሴቶቹ ካፈቀሩ አፍቀረው እየሰሩ እሱን እያኖሩ እሱ ቤት ቁጭ ብሎ እሷ ሄዳ ወልዳ ደግሞ ጀግኖች። ጥንካሬያቸው እርጉዞ ነው ሰው ቤት ይሰራሉ። ወልደው ወልደው ታርሰው ሀያ ቀን ምናምን ሰላሳ ቀን ታርሰው አራስ ልጃቸውን ይዘው ሰው ቤት ማዳም ቤት እየሰሩ ነው ልጆቻቸውን የሚያሳድጉት ልመና አይወጡም። የሳውዲ ያሉ ሴቶች በጣም እንደውም፣ እዚህ ጋር ሀቡቆይ እንደውም አንድ ቀን ወደ አንቺ መጣት አለሁ አለች የአቤል እናት የምትባል መማርጌ። እኔ በአይኔ እያየዋት ትነስዬ ልጅ ነበር የወለደችው፣ አሁን አድጓል። ብታይ እንደው ማርያምን፣ እሷማ ብትናገር ደስ ይለኛል። አዝላ አዝላ ነው የምትሰራው፣ ማርያምን ነው። ሳውዲ በጣም ጎበዞች ናቸው ማርያም። እዚህ እኮ ዱባይ እኮ ይኸው ትናንትና መሲ ብርጅቶ ስትጮህ ነበር አሉ። የተቆረጠ ቪዲዮ አይቼ፣ ልጅ ጥላ፣ ልጁም በባንዲራ ጠቀላ ነው የት ሀገር አርጃዚ እኛ ጋር ዱባይ ሁለተኛ ጊዜ። እኔ ማራት እያለሁም አንድ ጊዜ አንድ ልጅ ተጥሎ ተገኝቶ ነበርና የኢትዮጵያዊ መሆኑ ታውቋል። በባንዲራ ጭራሽ አረንጓዴ ቢጫ፣ ቀይ የኢትዮጵያ ባንዲራ ነው። እርግጠኛ ኢትዮጵያዊ እንደሆነ እንዲታወቅ ነው። ለምን ወደፊት ልትጠይቅ ትችላለች ልጇ። እኔ እንደውም የተቆረጠ የማየው ከዛ የት እንትን ያዟቸው አሉ እዚህ ሰፈር እንዳለ ያሉት ጠቅልላ ጥላ እኔ አልሰማ ታ ይመረመራል። የታፈሰው ህዝብ እንዳለ ተመርምሮ ማን አራስ እንደሆነ ማን በቅርብ እንደወለደ ታውቆ ከዛ ልጇ ከተገኘች ዴኒ ከልጇ ጋር ተመርምራ እሷም ሆኖ እስር ቤት ትገባለች። ይህ ወንጀል ነው፣ ቀልድ አይደለም። ቢሞትስ? ሳይደረስለት ቢሞትስ? እንደ ማደጎ እኮ አለ እኮ መስጠት እኮ ይቻላል። መንግስት እጇን ስመሆኑ የሚቀበላት በነፃ ልጇን ከሰጠቱ ከምትጥለው ወስዶ ማደጎ ቤት አሳልጎ ያደረጓል እንዲ አክሴፕት ያረጋ በመጣ መል ደረጃ አ በመጠለያ ደረጃ የሌላ አገር ዜጋ ከሌላ ሀገር የተወለዱ ህጻናቶች ከመቶ ሃምሳ በላይ መጠለያ ውስጥ ኢምባሲ ኮርልሳር ምንድን ነው? አሁን ከመጣል ያን ያክል ከሬጅ ካለሽ አንድ ሰው ለመጣል ልጅን የሚያክል ነገር ለመጣል ሀሳብ ካላችሁ ማደጎ ቤት ብሰጡት ይሻላሉ። የሚያሳድጉ ሰዎች ካሉ ለዛ ማድረግ ይሻላል። ይሄ የሚመረጥ ነው። ስንት ቀኑ ስድስት ቀኑ ስድስት ቀኑ ምን ለኢማራት መንግስት መስጠት ትችላለሽ። ፈርመሽ ደግመሽ ላጠይቂ በህይወትሽ ወስዶ አሳድጎ ወታደር ያደርገዋል። በቃ እሱ የሚነገረው ኢትዮጵያ እንደሆነ አይነገረው የማልጅ እንደሆና እንደሆነ አይነገረው። በቃ ተጠላሽ ተገኘሽ መንግስት አሳደገ። ማንነቱን ሳያቅ ዜግነቱን፣ ምንነቱን ምኑም ሳያቅ ያድጋል። በቃ ወታደር ይሆን መንግስት ያሳድ መንግስት ያገለግላል። ይሻላል ይሻላል ላይ ጋ ያለው ማለት መንገድ ላይ ከመጣን ላይነሳ ይችላል። ሰው ላያገኙ ይችላል። ስንት ነገር አለው ተመልከች። በረከት የሚባለች አትፍረጂ እና ቢከብዳት ሳለ አንተነክ መሰለኛ ያስረገዝካት አንደኛ ነገር ማለት ነው። አንደኛ ነገር የመጣን ድፍረት ካላት፣ የመጣን ድፍረት ካላት መስጠት ምንድን ነው? ከመጣን እና ለማደጎ ከመስጠት ት ይሻላል። ቢያንስ ት ያድ ከመጣን እና ከማደጎ መስጠት በጣም ማሳደግ ማለት ነው። በቃ ሌላ ሰው እንዲያሳድግላችሁ መስጠት ነው። ሀገራችን ላይ ያለ እኮ ነው ጉድፈቻ የሚባለው ማለት ነው። እንደዛ ማለት ነው። ለሰዎች አዳፕት አድርገው እንዲያሳድጉ ማድረግ፣ ያ ነው የሚሻለው። እኔ እረዳታለሁ። የሰው አፈርታ ሊሆን ይችላል ብዙ ነገር ፈርታ ሊሆን ይችላል። እረዳታለሁ፣ እራሴን በሷ ቦታ አደርጋለሁ። ግን የፈለገ ነገር ተደብቄ ማንም ሳያይኝ ሄጄ ለሚያሳድግልኝ ለማንም ሰው ፈርሜ ይሰጣል። እኔ አልችል ከሆነ ለአረብም ቢሆን ብቻ ልጄ አይሞትም፣ የሆነ ቦታ ያድጋል። አይወቀኝ ንም ሳያቅ ብቻ ለእኔ በእሱ ናፍቆት ልሰቃይ እችላለሁ። ግን ልጄ ጥሩ ቦታ ያደ የበቀደምዋ ባለታሪክ እንደውም እንኳን ተቀብዬ ዋትሳፕ ላይ እያወሯት ነው። ታስታውሷታላችሁ እሷ ሁለት መንታ ልጆች ወልዳ አሁን ሴቷ ልጇ ካናዳን ያለችው ወንዷ ልጇ አሜሪካ ነው ያለው። እሷ እናት እሷ እናት ገና በአስራ አራት ዓመቷ ተደፍራ ነው የወለደች። ትልቅ ሚዲያዎች ላይም ቀርባለች። እኔ ቤት ቀደመታ በጣም እያለቀሰች አብረናት እያለቀሰን ነበረ። ልጆቿን ማደጎ ቤት ተሰጠ። ማን ጎረቤት ምናምን አንቺ ገና ማሳደግ አትችይም ብሎ እሷ አልወሰነችም። የመወሰን መብት የላትም ገና የአስራአራት ዓመት ልጅ ሆና ነው የተደፈረችው። በአስራአምስት ዓመቷ ነው መንታ ወንድና ሴት የወለደችው። አታውቅም ከቤተሰብ ተገላ ጎረቤት ደግሞ በአንቺ ማሳደጋችን ላይ ብለው ወሰዱ። ሰው ቤት ተቀጥራ ሰራች። ሰው ቤት ተቀጥራ ሰርታ ሰርታ አረብ ሀገር መጣች። አሁን ልጆቿ አስራ ስምንት ዓመታቸው ነው። ኦኬ ሀያ ሀያ አንድ ነው፣ ሀያ ዓመታቸው ነው። ወንድና ሴት ናቸው። ለማደጎ ሰጥታ ማደጎ ለፈረንጅ ሰጠ ለፈረንጅ። ሴቷ ካናዳ ነው ያለች፣ ወንዱ አሜሪካን ነው ያለው። ትልቅ ሆነዋል። ወንዱ በሙዚቃ የሆነ ነገር የሆነ ነገር ተሸልሟል። ሴቷ እየተማረች ትልልቅ ቦታ ደርሰውለታል። ጥሩ ተምረውለታል። እሷ በናፍቆታቸው ብትሰቃይም፣ እሷ ሁሌ ባስታወሰቻቸው ቁጥር ብታለቅስም፣ እሷ ልታገኛቸው ባትችልም፣ ማለት ሴትዮዋ ቃል ገብታላታለች፣ ልታገናኛት። የወንዱ አሳዳጊ በጣም ጥሩ ናት። የሴቱ አሳዳጊዎች እያወሯት አይደለም፣ ስልክም አያነሱላትም አሁን ላይ። እና እንድጠይቅላት ነው እዛ ባለ ሰው እንዳስጠይቅላት ነው። እኔ ጋ ገዝተ ላይ ታሪኳን ነግራ ስልኳን ሰታኝ፣ የልጆቿን ፎቶዎች ልካልኝ ምናምን እና አትሊስት፣ እቺ እናት እሷ ብትሰቃይም ልጆቿ ግን ጥሩ ህይወት እየኖሩ ነው። ብትሞት አይቆጫትም። ዋይ ልጆቿ ኢንሴፍ ሃንድ ትልቅ ናቸው። አንደኛ ራሳቸውን መከላከል ላይ ደርሰዋል፣ ሀ ዓመታቸው። ሁለተኛ ጥሩ ትምህርት ተምረው ጥሩ ሀገር ላይ እየኖሩ ነው። ራሷን መስዋዕት አርጋ ልጆቿን ትልቅ ደረጃ አደረሰች። እሷ እስካሁን እየተንከራከተች ነው፣ አረብ ሀገር፣ ለአረብ ሀገር፣ ድህነት፣ ህመም። ከእሷ ጋር ቢሆኑ ይህ እነዚህ ልጆች ወየ ጎዳና ተዳዳሪ ነው የሚሆኑት። ገባሽ ወይ ፌስታል ወጥረው ፌስታል ወጥረው እየኖሩ ነው። ግን በመስጠቷ ትልቅ ደረጃ ደረሱ። አየሽ ልጆቿን እንኳን አወጣቸው ካሉ ወደፊት ያግዟታል ማለት ነው። እናታቸውን ግን እነሱ ጥሩ ቦታ ለመድረስ እነሱ አየሽ አልተቸገሩም። አቡ እናት ማለት እኮ ይህ ነው። እንላይ ሳርጌ ተማሩ። ትምህርት ለልጆቻችን ትልቅ መውረት ያለብት ነገር ትምህርት ነው። አንዳንድ ሰዎች ከታች እየጻፉ ነው። ሁ እነዛ ልጆች ምን ላይ እንዳሉ ምንም የምታውቁት ነገር የለም ምናምን ይባላል። ምንድን ነው ይሄ? ተመራጭ ነው አይደለም። ልጅን መስጠት፣ ልጅን መጣል ተመራጭ ነው አይደለም። ግን ከአንደሱ ሰዎች ያን ያክል ልጅን እስከ መጣል ደረጃ የሚያደርስ ሲቹዌሽን ላይ ከሆኑ፣ ችግር ላይ ከሆኑ የተሻለው ነገር ለሚያሳድጉ ሰዎች መስጠት የተሻለ ነው። መንገድ ላይ ከመጣል ማለት ነው። ይህን ነው እያለ ያለ ነው እንጂ መንገድ ላይ እንድትጥሉን ተረጅ እያደረግን አይደለም፣ እያበረታተን አይደለም። ያንንም ከመጣል ከመግደል ከመግደል ለማደጎ ነው እያለን ያለነው። ለማደጎ ተሰጥቶ በሰላም ልጆቹ የተሻለ ነገር ቢያደርጉ እናት ሳፈር እያደረገች እናት እየተጎዳች ምናምን ከሚሆን ልጆቹ በስነስርዓት አድርገው እና የምትችለውን ነገር በራሷ መንገድ ራሷን ሕይወት እንድትኖር ቢሆን የተሻለ ነው እያልን ያለ ነው እንጂ ወደዛ የመጣን እንትን ፕሮሞትን እያደረግን አይደለም። ግን ከዛኛው ሁለቱም እያለ ስታቀርቡት ይሄኛው እንጂ ሁሉም አዳፕት የተደረገ ሕፃን ወይም በጉድፈቻ ያደገ ሕፃን ደልቶት ይኖራልም ማለት አይደለም። ብዙ ችግሮች ቻሌንጆች የሚገጥማቸው አዳፕት የተደረጉ ህጻናቶችም አሉ። ያን ማሰብ ከቻላችሁ እንደሁም ልጆቻችሁን ራሳችሁ ናችሁ የምታሳድጉ፣ መጀመሪያው ነው ልጅ ለመውለድ ኃላፊነት መውሰድ ያስፈልጋል። እሱ ነው ዋናው ነገር ኃላፊነት መውሰድ። ልጅ መውለድ ማሳደግ እችላለሁ ምናምን የሚለውን ነገር ጥንቃቄ ያስፈልገዋል። ጥንቃቄውን አልፋችሁ በስህተት የሆነ ነገር ከተፈጠረ ደግሞ አሜን ብሎ ተቀብሎ ያንን ነገር ችግሩን እንዴት እንፈተዋለው የሚለው ጋር ማሰብ ያስፈልጋል እንጂ ከተፈጠረ በኋላ ችግሮች፣ ነገሮች አውት ኦፍ ኮንትሮል